ይዩ መድኃኒታችንን በመውደድሽ እናትን አገልጋይ ተብለሻልና እግዚአብሔር ባህሪ ሽንባሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ፣ ሰላምታ አይገባችም ከምን እሱ በድንጋዴ ከአሁን ጋር ይስተናል የክብር እመቤታችን ታምር ነው። የስድስተኛው ወር መጋቢት በመጋቢት 29 ቀን በእለተ እሑድ አምላክን የወለደ የበድንግልና ስጋ በድንግልና ነፍስ የጸናች ክብርት እመቤታችን ጸሎት እየጸለይ ሳለች መልአኩ ገብርኤል ከእግዚአብሔር ዘንድ ተርጎ በታላቅ ግርማ ተገልጾ ደስ በሚያሰኝ ነገር ነገራት። ባየችውም ጊዜ ደነገጠች። መለይተክንሆ እግዚአብሔር ቢያድርብሽ ጸጋ አግኝተሻልና ፍቅር አንድነት ይገባሻል አላል። ካነጋገሩም የተነሳ ደንግጻ ፈርታ ሸሸች። ወደ ቤቷም ገብታ እንደ ልማዷ ስትፈትል ይህ የምሰማው ሰላምታ የማየውስ ነገር ምንድን ነው? እያለች በልቧ እያሰበች ስታወጣ ስታወርድ መልአኩ ገብርኤል ተገልጾ ደስ የሚያሰኝች ነገር ነገራት። ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አይዞሽ፣ አትፍሪ፣ ደስ ይበልሽ እንጂ አላት። እነሆ ተጸንሻለች፣ ወንድ ልጅም ተወልጃለች፣ ስሙንም ኢየሱስ ትለዋለች አላት። ይኸውም ወገኖቹን ከኃጢአተኞች ፍዳ የሚያድናቸው ገናና ነው። እመቤታችንም ወንድ ሳላውቅ ይደረግልኝ ዘንድ እንደምን ይሆንልኛል አለችው። መልአኩ መንፈስ ቅዱስ ያድርብሻል፣ ኃይለ ልዑል ወልድ ሥጋሽን ይለብሳል አለ። ከአንቺ የሚወለደው በግብረ መንፈስ ቅዱስ ነውና ይሄ እግዚአብሔር ልጅ ይባላል። እነሆም ከዘመዶችሽ ወገን የምትሆን ኤልሳቤጥ ስንኳን በፍጹም እርግዝና ጸነሰች፣ ለእግዚአብሔር የሚሳለው ነገር የለምና እመቤታችንም እንደ ቃል ይደረግልኝ አለችው። መልአኩ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ነገሯን ሰምቶ ደስ አሰኛል። ከዚያችን ምሳል ጀምሮ መንፈሳዊ ኃይልን ተሞላች፣ የእግዚአብሔር ቃልን በማሕፀኗ አደረ። እመቤታችንም ፈጽሞ ደስ እያላት መላእክትም እያረጋጓት ኖረች። ልመና ክብሯ መዘላለም በእኛ በእውነት ይደርብን። በቤታችን ከቅድስት ድንግል ማርያም ረድኤት በረከታችን ላይ ይደርብን። ሀገራችን ኢትዮጵያን ይጠብቅልን ከብሁ አገርሉ ይሰ በሰላም ያሳድረን በሰላም ያውለን የተባረከ የተቀደሰ ያደርግልን ላ